ከሰሞኑ በጂንካ ከተማ የተከሰተው የማርበርግ ወረርሽኝ ቫይረስ ከኢቦላ ጋር ተመሳሳይነት ያለው ሲሆን ሰዎች ላይ ከፍተኛ የሆነ የደመድማት ትኩሳት እንዲሁም ደግሞ ሰዎች ካልታከሙ 90 በሚሆኑት ላይ የሞት አደጋን የሚያስከትል ወረርሽኝ ነው። ይህ ወረርሽኝ ከዚህ በፊት ካየናቸው ቫይረሶች ውስጥ በጣም አደገኛ እና ገዳይ የሆነ ቫይረስ ነው። ሰላም ቤተሰቦች፣ ዶክተር የሚያስ ነኝ። ዛሬ በዚህ ወረርሽኝ ምንነት፣ የመተላለፊያ መንገዶች እንዲሁም ደግሞ በመከላከያ ዘዴዎች ላይ እንነጋገራለን። ይህ ወረርሽኝ በማርበርግ በሚባለው ቫይረስ የሚከሰት ነው። በተለይም ደግሞ ከሰብሳራን አፍሪካ ወይም ከሳራ በታች ባሉ አፍሪካ ሀገራት በተደጋጋሚ ጊዜ እየተከሰተ የሞት አደጋን የሚያስከትል ነው። በቅርቡም በውጋንዳ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንዲሁም ደግሞ በታንዛኒያ ጊኒም ተከስቶ ጥቂት ሰዎች ላይ የሞት አደጋን አስከትሏል። በእኛ ሀገርም በጤና ጥበቃና የህብረተሰብ ጤና ኢንስቲትዩት በሰጡት መግለጫ መሰረት በስምንት ሰው ላይ ይህ የቫይረስ ምልክት እንደታየና የተወሰኑ ሰዎችም ደግሞ እንደሞቱ ተረጋግጧል። ታዲያ የዚህ ቫይረስ መተላለፊያ መንገዶች ምንድን ናቸው? የመጀመሪያው እንግዲህ በዚህ ቫይረስ የተጠቃ የሌሊት ወፎች ወደ ሰው ሊያስተላልፉት ይችላሉ። እንደ ፍሩት ባትስ የሚባሉ የሌሊት ወፍ አይነቶች በተለይም በዋሻ እንዲሁም ደግሞ በማድን ቁፋሮ ላይ የሚሰሩ ሰዎች ወዳሉበት ቦታ ሊያስተላልፉ ይችላሉ። ሌላው ደግሞ በበሽታው የተጠቃ ሰው ጋር ንክኪ በመፍጠር የቫይረስ በትንፋሽ አይተላለፍም፣ ግን በንክኪ ለምሳሌ የፈሳሽ ንክኪ ላብ፣ እንደ ሽንት፣ ሰገራ፣ እንዲሁም ደግሞ የደም ንክኪ ካለ ከአንድ ሰው ወደ ሌላ ሰው ሊተላለፍ ይችላል። ሌላው የበሽታው መተላለፊያ መንገድ በዚህ በሽታ ተጠቅቶ የሞተ ሰውን አግባብነት ባለው መንገድ ሞተውን አስክሬኑ በሚሰራበት ሰዓት ጥንቃቄ ካልተደረገ ይህ በሽታ ሊተላለፍ ይችላል። ሌላው በበሽታው የተጠቃ ሰው የተጠቀማቸውን ለምሳሌ እንደ ልብስ፣ አንሶላ፣ መርፌ በሚጠቀሙበት ሰዓት በሽታው ወደ ሌላ ሰው የመተላለፍ እድል ይኖራል። የበሽታው ምልክት በምናይበት ሰዓት አንድ ሰው በሽታ ካለበት ሰው ጋር ንክኪ ካለው ምልክቱን እስከሚያሳይ ከሁለት እስከ 21 ቀን ሊፈጭ ይችላል። በአማካኝ ግን በሰባት ቀን ውስጥ የበሽታው ምልክት ሊታይ ይችላል። የበሽታው ምልክቶች መጀመሪያ ላይ የሚታዩት ምልክቶች ለምሳሌ እንደ ከፍተኛ የሆነ ትኩሳት፣ ራስ ምታት፣ ብርድ ብርድ ማለት፣ የጡንቻና የመገጣጠሚያ ህመም ስሜት ሊኖር ይችላል። ከዛም በሽታው እየቆየ በሚሄድበት ሰዓት የተለያዩ አይነት ምልክቶችን ሊያሳይ ይችላል። የትንፋሽ ጥርጥር ማለት ሊያመጣ ይችላል። እንዲሁም የደረቱ ጋር ሊመጣ ይችላል። ሌላው በደረት በጀርባና በሆድ ላይ የሚታይ የማያሳክክ አይነት የቆዳ ሽፍታ በታማሚው ላይ ሊታይ ይችላል። መጨረሻ ላይ በሽታው ሕክምና ካላገኝና ከቆየ የተለያየ አይነት ችግሮችን ያመጣል። ለምሳሌ ከፍተኛ የሆነ የደም መድማት ከአፍንጫ፣ ከአፍ፣ ከብልት እንዲሁም ደግሞ ከሰገራ ጋር ደም የቀላቀለ ሰገራ ሊኖር ይችላል። ሌላው የሰውነት አካላትም በማጥቃት ለምሳሌ እንደ ኩላሊት፣ ጉበትና ጣፊያን በማጥቃት የሞት አደጋ ሊያስከትል ይችላል። ይህ የማርበርግ ቫይረስ ክትባት የለውም፣ እንዲሁም ደግሞ መድኃኒትም የለውም። በበሽታው የተጠቃሰውን ለማከም አጋዥ የሆኑ ሕክምናዎችን የምንጠቀሙ የፈሳሽ ሕክምና ሊደረግ ይችላል። ከዛ ባለፈ ደግሞ የተለያየ የደም ሴሎችን በመተካት ሕክምና ሊሰጥ ይችላል። ታዲያ በዚህ የገዳይ በሆነው የማርበር ቫይረስ ራስን ለመጠበቅ የሚከተሉትን መከላከያ መንገዶች መጠቀም ይችላሉ። የመጀመሪያው ቅድም የተነጋገርናቸውን ምልክቶች በራሱ ላይ ካዩ በአፋጣኝ ወደ ጤና ተቋም በመሄድ ምርመራ ማድረግ ይገባዎታል። ከዛ ውጭ ደግሞ በበሽታው የተጠቃ ሰው ጋር ንክኪ ካሎትም ራሱን ወደ ጤና ተቋም በመሄድ ምርመራ ማድረግ ይገባል። ሌላው በበሽታ የተጠቃ ሰው ጋር ንክኪን መቀነስ በጣም አስፈላጊ ነገር ነው። ለምሳሌ ቅድም እንደተነጋገርናቸው ማንኛውም አይነት የፈሳሽ ንክኪ፣ ደም እንዲሁም ደግሞ ሽን፣ ሰገራ፣ ማስታወክ እነዚህ እነዚህን የመሳሰሉ እንደ ንፍጥ፣ እንደ ላብ የመሳሰሉት ነገር ከበሽታው ከታመሙ ሰው ወደ ጤናማ ሰው የማስተላለፍ እድላቸው ከፍተኛ ነው። ስለዚህ በበሽታው ለተጠቃ ሰው እንክብካቤ በሚያደርጉበት ሰዓት አስፈላጊውን የጥንቃቄ እርምጃ መውሰድ አለበት። ለምሳሌ የአፍንጫና የአፍ መሸፈኛ ማስክን ማድረግ እንዲሁም ደግሞ ግላፍ በመጠቀም እንክብካቤ ማድረግ ይቻላል። ሌላው በዚህ ቫይረስ ተጠቅቶ የሞተን ሰው አስከሬን የሚሰራው በባለሙያ ቢሆን ይመከራል። ከዛም ደግሞ አላስፈላጊ የሆኑ የቀበር ስነስርዓቶችን ማስወገድ እንዲሁም ደግሞ የሞተው ሰው የተጠቀማቸው ማንኛውም አይነት ቁሳቁሶችን ማስወገድ ይገባል። ሌላው ቶሎ ቶሎ እጅን መታጠብ እንዲሁም ሳኒታይዘር መጠቀም አስፈላጊ የሆነ የጥንቃቄ እርምጃ ነው። በመጨረሻም እንግዲህ የሕብረተሰብ ጤና ኢንስቲትዩት እና ጤና ጥበቃ ሚኒስቴር የወረርሽኙ ምንነት ለማወቅ የሄዱበት ፍጥነትና የወሰዱት እርምጃ የሚደነቅ ነገር ነው። እርስዎም ከላይ የተነጋገርናቸውም የጥንቃቄ እርምጃዎችን በመከተል ራስዎን ከዚህ ገዳይ የሆነ ቫይረስ ይጠብቁ። አመሰግናለሁ።